ህይወትን በተሻለ መንገድ ለመረዳት ከሶስት ከቦታዎች መሄድ አለብህ፦ አንድ መቃብር፣ ሁለት ሆስፒታል፣ ሶስት እስር ቤት። በመቃብር ስፍራቱ ላይ ህይወት ምን ያህል ዋጋ እንዳለው ትገነዘባለህ። በሆስፒታል ውስጥ ከጤና በላይ ምንም ነገር እንደሌለ ትገነዘባለህ። እስር ቤት ሆነህ ነጻነት በጣም ውድ ነገር እንደሆነ ትገነዘባለህ። የሆነ ሰው መሆን እየተመኘህ በሄድክ ቁጥር የዛ ሰው ኮፒ ስብና እንጂ የራስህ የሆነ ማንነትና እውቀት እንዲሁም ተጽዕኖ አይኖርም። ስለዚህ ሁሌም ቢሆን ልትጥለው የሚገባው ነገር እንደ እገሌ መሆን እፈልጋለሁ ወይም እንደ እሱ እሆናለሁ የሚለውን አባዜ ነው። አንተ ማንም ለመምሰልም ሆነ ማንም ለመሆን አልተፈጠርክም። አንተ አንተ ነህ፣ እገሌም እገሌ ነው። በሁሉም ነገር አዲስ መንገድ ፈልጉ። በየዕለቱ አዲስ ነገር መፈለጋችሁን ስትቀጥሉ ሕይወታችሁ ልብ አንጠልጣይ ያስደናቂ ይሆናል። ሕይወት አይሰለቻችሁም። አንድ ነገር ለማወቅ ሁል ጊዜ ጉጉ ሁኑ። ጊዜ ከማወቅ ከመመርመር ከማግኘት ከመፈለግ ጫፍ ስትደርሱ ንቃታችሁ ይበልጡን ይጨምራል። ኦሽ ሁሌም ልንለማመዳቸው የሚገቡ አውንታዊ ንግግሮች፣ በየትኛውም ጊዜና ቦታ ቀና አስተሳሰብ ለራእይ መሳካት ጽኑ መሰረቴ ነው። የምኖረው በተትረፈረፈና ብልስግና በሞላበት ዓለም ውስጥ እንደሆነ አምናለሁ። በሕይወቴ ለሚከሰቱ የትኛውም አይነት ችግሮች ኃላፊነትን በመውሰድ ወደ መፍትሄው አመራለሁ። ለስኬት ምንጊዜም በጽናት እሰራለሁ። እያንዳንዱ ሰው በውስጡ ያልተገደበ እምቅ ኃይልና ችሎታ እንዳለው አምናለሁ። ለየትኛውም አይነት ችግር የተለያዩ መፍትሄዎች እንዳሉ ስለማምን በምንም ነገር ተስፋ አልቆርጥም። ሰዎች ሁሉ ከፈቀርኳቸውና ፍቅርን ባግባቡ ከሰጠሟቸው ፍቅር ናቸው። ለመጥፎም ሆነ ለበጎ አጋጣሚ በሙሉ ካመሰግናለሁ የሚለው ቃል የምንጊዜም ቃሌ ነው። ፍቅርና ደስታ የስኬቶች ሁሉ ነዳጅ እንደሆኑ በሙሉ ልቤ አምናለሁ። የምፈልገው ይፈጸምልኝ ዘንድ ፈጣሪ ከአጠገብ ሆኖ እንደሚያግዘኝ አምናለሁ። አንድ ወሳኙ ነገር በሕይወትህ ውስጥ የኖርክባቸው ዓመታት ወይም የዕድሜ ቁጥር አይደለም፣ በምትኖርባቸው ቀሪ ዓመታት ውስጥ ያለው ህይወትህ ነው። ጥቃቅን በሆኑ ጉዳዮች ጊዜን አታባክም። ባለ ቀሪ እድሜ እርካታ ያለው ህይወት መኖር ትችል ዘንድ ለውጥ የሚያመጡ ነገሮችን አድርግ። ሁለት አንድ ዛፍ ለመቁረጥ ስድስት ሰዓታት ስጠኝና የመጀመሪያዎቹን አራት ሰዓታት መጥረቢያዬን በመሳል ጊዜ አጠፋሉ። ዝግጅት ለስኬታማነት ቁልፍ ነገር ነው። የጊዜህን ሁለት ሶስተኛ ለዝግጅት እና አንድ ሶስተኛውን በትክክል መስራት የፈለከውን ስራ ለማከናወን አውሎ። ሶስት የእኔ ትልቁ ጭንቀት መውደቅ ሳይሆን ከውድቀትህ አለመማርህ ነው። መውደቅ አይቀሬ ነው፤ በታላቅነት ጎዳና ላይ ስንጓዝ እንኳን አስፈላጊ ሊሆን ይችላል። ዋናው ነገር እንደገና ለመሞከር በቂ ጥንቃቄ ማድረጉ ነው። አብዛኛዎቹ በጣም ስኬታማ የሆኑ ሰዎች ስኬታማ ከመሆናቸው በፊት ቢያንስ አንድ ያልተሳካ ጅምር ነበራቸው። ንስርና ቁራ ንስርን በተፈጥሮ ከሚገዳደሩት የወፍ ዝርያዎች መካከል አንዱና ዋነኛ የሆነው ቁራ ነው። ቁራ በንስሩ ጀርባ ላይ በመፈናጠጥ የቁራውን አንገቱንና ጀርባውን መንከስ ይጀምራል። በዚህም ጊዜ ንስሩ ለመከላከል ወይም ከላዩ ላይ ለማስወገድ የሚያደርገው አንዳችም አይነት ምላሽ አይኖርም። ጸብ ውስጥም አይገባም፣ ግጭት አይፈጥርም፣ ከቁራው ጋር እየታገለ ምንም አይነት ጊዜና ጉልበትንም አያባክም። ነገር ግን አንድ ነገር ያደርጋል። ይህም ንስሩ ረዣዥም ክንፎቹን በመዘርጋት ከፍ ወዳለው ወደ ሰማይ የሰማያት መወንጨፍ ይጀምራል። ከፍታው በጨመረ ቁጥር ቁራው አየር ንብረቱን መቋቋም ስለማይችል መተንፈስ አስቸጋሪ ይሆንበታል። እንዲያውም በስመጨረሻም በኦክስጂን እጥረት ምክንያት ቁራው ከጀርባው ላይ ይወድቃል። እናም ወዳጄ ከቁራዎች ጋር ጊዜን ማባከንን አይሁንብህ። ቀጥታ ወደ ከፍታ ውሰዳቸው። የዚያን ጊዜ መተንፈስ ስለማይችሉ አቅም በማጣት ተሸንፈው ይወድቃሉ። ስለዚህ ጊዜያችሁንና ጉልበታችሁን ከደካሞች ጋር በመላፋት አታባክኑ። ከፍታን ምረጡ። እናንተ ከፍ ስትሉ ራሳቸው ይወድቃሉ እንጂ እነሱን ለመጣል ምንም ጉልበት አታውጡ። ዛሬ እንደ ንስር ከፍታችሁን ምረጡ። ብስለት ብስለት ማለት እድሜ አይደለም። ብስለት ማለት ለነገሮች ጠንቃቃ መሆንክ፣ ጥሩ ስነ ምግባርና ሁኔታዎችን እንዴት እንደምናስተናግድ ማወቅ ነው። ትክክለኛ ብስለት ማለት አንድ ሰው ሲጎዳህ የተጎዳበትን ነገር ምቀህ እያወክህ አንተ ግን መልስህ አለመበቀልና መተው ማለት ነው። ብስለት ማለት ትልልቅ ንግግሮችን መናገር መጀመር ሳይሆን ትንንሽ ነገሮችን ማስተዋል መጀመር ነው። በህይወት ውጣ ውረድ ድራማ ሳይቆም ብስለት ይጀምራል። እድሜ ለብስለት የሚከፈል ትልቅ ዋጋ ነው። ብስለት ማለት አለመብሰልን ማወቅና መረዳት ማለት ነው። በሳል ፍቅር እንዲህ ይላል፣ ስለምወድህ ፈልግሃለው። ያልበሰሉ ሰዎች ከሰዎች ጋር ያላቸው ግንኙነት እስኪበላሽ ድረስ በክርክር ማሸነፍ ያምናሉ። የበሰሉ ሰዎች ግን በክርክር መሸነፍ ቀርቶ ወርቃማ የሆነው የሰዎች ግንኙነት እንዲጠብቅ ይጠነቀቃሉ። መልካም ቀን። የዛሬው መልክት አንድ ከሰዎች ጋር ሮጠህ ያልደረስክበት ነገር ካለ ወደተነሳበት ተመልሰህ ከፈጣሪ ጋር መሮጥ ጀምር ያኔ ካሰብክበት ሳይሆን ካሰበልህ ቦታ ትደርሳለህ ሁለት በአብዛኛው ጊዜ ሴቶች የፍቅርን ትርጉም የሚጠፋባቸው በውበታቸው ማምለክ ሲጀምሩ ሲሆን ወንዶች ደግሞ በገንዘባቸው ማምለክ ሲጀምሩ ነው ሦስት መጀመሪያ ለራስ ራስ መሆን ስትጀምር ለማንም መሆን እንዳለበት ትገነዘባለህ አራት የሰው ልጅ የማሰብ ችሎታው ሲጨምር የጓደኞቹን ብዛት ይቀንሳል አምስት ዝቅተኛ ዕውቀት ባለ ቁጥር የምተኛውን ቅልፍ ከፍተኛ ይሆናል። ስድስት ጓደኛን አለማመን ከመካድ የከፋ ነው። ሰባት የራስን ትኩስ እንጀራ ለመጋገር ስትል የሌላውን ቂጣ አትርገጥ። ስምንት አንዳንድ ሰዎች የሚወድቁት ሌሎችን በሁለት እግሮቻቸው ለመርገጥ ሲጣጣሩ ነው። ዘጠኝ ሰው ከጊዜና ከማጣት ብዙ ይማራል። አስር አንዳንድ የሽንፈትም ከድል የበለጠ ዋጋ አለው ከማሸነፍ ይልቅ በመሸነፍ ውስጥ ብዙ እውቀት አለ። አስራ አንድ ሰው የበለጠ እያገኘ በሄደ ቁጥር የበለጠ ስግብግብ እየሆነ ይሄዳል። አስራ ሁለት ሰዎች ትርጉም ያለው ሥራ መስራት ካልቻሉ የመኖር ትርጉምም ይጠፋባቸዋል። አስራ ሦስት የሰው ልጅ ከደስታው ይልቅ የሐዘኑን ጊዜያት መቁጠር ይወዳል። አስራ አራት ባንኮች ዝናብ ሳይኖር ጀንጥላ ያበድሩህና መዝነብ ሲጀምር ግን ጀንጥላውን ይነጥቆሃል። አስራ አምስት አዋቂ ሆኖ ለመታየት የምናደርገው ጥረትና ከንቱ ድካም አላዋቂ አድርጎ ያስቀረናል። መንገድህን አስና ወደ ኋላ አትመለስ። ከእይታዎች አትራቅ። ዙሪያህን አጥና።